ሰላም ውድ የኑሮ በሸገር ተመልካቾቻችን፣ ለቤታችን ውበትም ሆነ አገልግሎት እጅግ አስፈላጊ ከሚባሉት እቃዎች ውስጥ አንዱ ቲቪ እና ፍሪጅ ናቸው። ዛሬ ይህንን አስመልክቶ አዲስ አበባ ላይ ያለው የቲቪ እና ፍሪጅ ገበያ ምን ይመስላል የሚለውን ለማየት በአንድ መሸጫ ሱቅ ተገኝቻለሁ። እኔ ኑሃሚን ነኝ፣ ቻናሉ ኑሮ በሸገር ነው። አብራችን ቆዩ። ተመልካቾቼ አሁን የምገኘው መገናኛ ስሪኤም ሲቲ ሞል አምነን ኤሌክትሮኒክስ ውስጥ ነው። እሱ ደግሞ ራሱን አስተዋውቆ ሚዟቸውን ቲቪ እና ፍሪጆች ያሳየናል ማለት ነው። ስምህን ማለት ነው? እሺ ስሜ ሰለሞን እባላለሁ መገናኛ አምነን ኤሌክትሮኒክስ እንሰራ ሴልስ ነው እሺ ሰለሞን ከቲቪን ጀምርና እስቲ ምትይዟቸውን ሌላ ፍሪጆቻችሁንም ታሳየኛለህ እሺ ያው የተለያዩ ቴሌቪዥኖችን ከ32 ከ24 ኢንች ጀምሮ እስከ 95 ኢንች ድረስ እንይዛለን ከዚህች ኛዋን ጀምርና የየት ሀገር ምርት ነው ብራንዱስ ምንድን ነው ብራንዱ ሊደር ይባላል ይህ የቻይና ምርት ነው። ኢትዮጵያ ውስጥ አስሲምብል የሚደረግ እቃ ነው። ሁለት ዓመት ዋስትና አለው። ድምፁ ማይታይ ነው። ደብል ግላስ ስለሆነ በጣም ምርጥ እቃ ነው እና አሪፍ አሪፍ ኳሊቲ። አስክሪኑ ደብል ግላስ ነው። ስንት ኢንች ነው? አሁን የኛው 24 ኢንች ነው

እችዋ፣ ዋጋው ስንት ነች? የዚህ ቴሌቪዥን ዋጋ አስር ሺህ አምስት መቶ ብር ነው። ሀያ አራት ኢንቺ ነች። ኢንቺውም ይጨምርም አለ ብለኸኛል። ስለዚህ የዋጋውን ሬንጅ ከአስር ሺህ አምስት መቶ ሰላሳ ሁለት ሲሆን አስራ አምስት ሺህ ይሆናል፣ አርባ ሦስት ሲሆን ደግሞ ሰላሳ ሁለት ሺህ ብር አለ እያለ ይሄዳል። ምርት ነው ደብል ግላስ በጣም አሪፍ እቃ ነው ቆንጆ ምስል ጥራትን የሚያሳይ ቴሌቪዥን ነው የምስል ጥራቱ ምን ያህል ነው አንድ ሺህ ያው ምስል ጥራት የሚለከው በፒክስል ነው ሪዞሉሽኑ ማለት ነው ያ ማለት አንድ ሺህ ሰማንያ ፒክስል ነው ለሰላሳ ሁለት በጣም ጥርት ያለ ምስል ደብል ግላስ ነው ደብል ግላስ ነው የዚህ ኢንች 32 ኢንች ነው። በዚህ ብራንድ ያለን 32 ኢንች ማለት ነው። 32 ኢንች ሲስተም ምን አይነት ነው? ኖርማል ሲስተም የሚጠቀመው ኖርማል ቲቪዎች የሚጠቀመው ሶፍትዌር የሚጠቀም አለው። ሌላ ደግሞ ስማርት ማድረግ የሚፈልጉ ሰዎች ካሉ አንድሮይድ ኦፕሬቲንግ ሲስተም ይጠቀማል ማለት ነው። ልክ እንደ ሳምሰንግ ስልኮች በዛ ወይም ይሰራል። ከፍ የሚል ኢንች ወይ ደግሞ አነስ የሚል ስ ይኖረዋል ሳይዝ 32 አለው 43 555 እያለ እስከ 65 ድረስ ይመጣለታል። የዚህ ዋጋ ስንት ነው? የዚህ 16500። የዋጋ ሬንጅ ምን ያህል ነው የሚሆነው? ኖርማል እና ስማርት ሲሆን ያው ጀስት በ32 ኢንቺዎች ከ16500 በስማርት ሲሆን እስከ 185 ይሄዳል። 43 ኢንች ሲሆን ደግሞ ከ2850 ብር ጀምሮ እስከ 35 አለ። እንደየወቅቱ አፕዴት ይደረጋል ሶፍትዌራቸው። ይህ ይሄ ማክ ይባላል። የኮሪያ ምርት ነው። ገበያ ላይ ካሉት 32 ኢንች ቲቪዎች በጣም ቤስት የሚባለው ብራንድ ነው። ማክ ሙ ላይ ታክሲ አንድ አይነት ነው፣ ስሙን እየቀየረ አንድ ካምፓኒ ላይ ስለሚመጣ ነው። ደብል ግላስ ነው። ስፒከሩ ዋይይ ነው፣ ወፍራም ድምፅ አለው፣ ለጆሮ ይስማማል። የምስል ጥራቱ ደግሞ ፉል ኤችዲ ሙሉ በሙሉ 18ክ ሊሞላ ስለሆነ የተሻለ ጥራት አለው በዚህ ብራንድ ማለት ነው። ስንት ኢንች ነው ይሄ? 32 ኢንች ነው። እስከ ስንት ኢንች አለው? በኢንች ደረጃ 32፣ 43 አለው። እንደየሰው ፍላጎት ይቀርብላቸዋል። በጣም ዋጋው ስንት ነው የዚህ? የዚህ ዋጋ በ32ቱ ኖርማሉ 18500 ነው። ስማርት ሲሆን ደግሞ 19500 ነው። ከዚህኛው ይወደዳል ትንሽ ከፍ ይላል። እቃነቱም የተሻለ ስለሆነ በጣም አሪፍ እሱ ይቀጣል። ይህ ኤክሴል ይባላል። እንደምታየው ፉል ኤችዲ ነው። ኤችዲ ሶስት ፖርት አለው። ከኮምፒውተር ከቴሌቪዥን፣ ጋር ከስልክ ጋር ማገናኘት እንችላለን። ስማርት አላቸው። ስንት ኢንች ነው ይሄኛው? ይኸኛው 32 ኢንች ነው። ተቀራራቢ ኢንች ነው ያላቸው። እዚ ጋ የምታያቸው 32 ናቸው። ከላይ 43 ማለት ነው። በጣም አሪፍ ዋጋ ውስጥ ስንት ነው የዚህ ቴሌቪዥን ዋጋ? 17 ከ5 ነው። ከላይ አሁን እዛ ጋር የምታየው አለ አይቴል ይታያል። አሁን እሱ ኖርማል ቲቪ ነው። ዋይፋይ አይሰራም፣ ምንም አይሰራም። ጀስት እንደ ኮምፒውተር ሞኒተር መጠቀም ትችላለች። ስማርት ማድረግ ከፈለች የማይካስት የሚባል እቃ አለ። እሱን ተጠቅመ ስማርት ማድረግ ትችላለች። አሁን እሱ 26500 ብር የሚሸጠው አይቴል ነው። ቆንጆ እቃ ነው። ስንት ኢንችናልቴል

በጣም አሪፍ። ዋጋው ስንት ነው? የእሱ ዋጋ 29800 ብር። ስማርት ነው፣ ዋይፋይ ይሰራል። ቆንጆ ቃ ነው። ሌላስ ከላይ ደግሞ የምታየው ላይፍ ስታር ይባላል። የኮሪያ ምርት ነው። ደብል ግላስ ሃይፋይ ስፒከር ነው። በጣም ቤስት ገበያ ላይ ቤስት ከሚባሉት ቲቪዎች አንዱ አንዱ እሱ ነው። በስማርት ማለት ነው። እና አሁን የሱ የጨርሶ ነው፣ እዛ የሚመጣው በሱ አለ በሱ 36 ጋ ሸጥ ያለ ነው። ዋጋ 36500 ብር፣ እስካሁን ካየናቸው ይወደዳል ትንሽ ከፊል አለ፣ ከ43ቶች ማለት ነው። በ5ሳ ኢንች ደግሞ አለው በ5ሳ ኢንች 58 አምስት መቶ ብር ነው። በአምሳ አምስት ደግሞ ሳይዙ ከፍ እያለ ሲመጣ ዋጋውን በዛው ልክ ይጨምራል። ስልሳ ስምንት ከአምስት እየሸጠና አሁን ባለበት ሰዓት ማለት ነው በጣም አሪፍ ነው። ሰለሞን እንግዲህ እስካሁን ያየናቸውን ጨምሮ ሌሎችም ያላየናቸው ኢንቻቸው ከፍና አነስ የሚሉ ቲቪዎችንም ትይዛላችሁ። ሁሉም አለ። በጣም አሪፍ። አሁን ደግሞ ፍሪጅ ወደ ፍሪጅ እዚህ ጋር የምታዩ ፍሪጅ አለ ኦርቢት ነው ይሄ። ፋን ያለው ፍሪጆች ውስጥ አንድ ቤስት ተብሎ በሳይዝም የሚመረጠው ፍሪጅ ታይፕ ነው። ፋን ካላቸው በረዶ ሰውነታቸው ላይ አይዝም፣ አይደለም፣ እቃ ላይ በረዶ አይጋግርብሽም። ስትከፍችውም ሽታ አይፈጥርም፣ ንፋስ ሰርኩሌት ስለሚያደርግ ነፋስ አያስገባብሽም። ለቆንጆ ነ ከላይና ከታሽ ቶፕ ፍሪዘር የሚባል የፍሪጅ ታይፕ ነው። በረቤቱ ከላይ የሆነ ማለት ነው። እንደምታየ ክረምት ሲሆን በጋ ሲሆን አጀስት ማድረግ ትችላለሽ። ኖርማል ሳመር ንተር ያርስ ማለት ነው። ከስር ላይ ደግሞ ካየሽው እዛ ጋር ሰማያዊ ቦክስ ይታይሻለ። ሰማያዊ ቦክስ እንድና ጀስት መብራት ሲጠፋ ምናም ውሃው ረግቱ እንዲቀመጥ የበረዴ ጋገረው ረግቱ እንዲቀመጥ ያደርጋል። እና ቆንጆ በጣም መብራት በሚጠፋበት ጊዜ ያስቀመጥናቸውን ምግቦች እና መጠጦች ሳይበላሹ ምን ያህል ጊዜ ያቆይልናል? መብራት ሲጠፋ ሰባ ሁለት ሰዓት ድረስ አቀዝቅዞ ያቆይልናል። ይሄ የጋዙ ባህሪ ስለሆነ ማለት ነው፣ እስከ ሶስት ቀን ማለት ነው። ኩለር ሲኖራቸው ደግሞ የረጋው አይስ ካለ እንዳይቀልጥ እስከ 12 ሰዓት ድረስ ያስቀምጥልናል። በዛዊ የሚሰራው ሊትር የዚህ ሊትር 315 ሊትር ነው። በጣም ቆንጆ ዋጋ 58 ሺህ ብር ነው። ቆንጆ ዕቃ ነው። የቻይና ነው። ኤሌጋንስ አለ። አሁን ኖርማል ማለት ስማርት የሆነ ፋን የሚጠቀም ፍሪጅ ታይፕ ነው። አሁን እዚህ ጋር ደግሞ የምታየው ኖርማል ኩሊንግ ሲስተም ነው የሚጠቀመው ኩለር አለው። ይህ ኩለር ቅድም እንደነገርኩሽ 12 ሰዓት ድረስ ማቆየት ይችላል። በጣም ምርጥ ቃ ነው። የረጋ ውሃ ካለ እንዳይቀልጥ ያደርግልሻል ማለት ነው። እንደምታየው ሰፊ የሆነ የበረዶ ክፍል አለው። ልጆቹ እንዳያስቸግር ደግሞ ቤቢ ሎክ ይቆለፋል። የታችኛው የፍሪጅ ቤቱ ሰፊ እቃ መያዝ የሚያስችሉ መደረደሪያዎችንም የያዝነው በጣም አሪፍ ባለ ሁለት ተካፋች ነው። ስንት ሊትር ነው? የዚህ ሊትር 320 ሊትር ነው። ኳን ሲስተም የለውም ኖርማል፣ በጣም አሪፍ ነው። ዋጋውስ ስንት ነው? የዚህ ፍሪጅ ዋጋ 53500 ብር ነው። 53500 ብር ነው። በቀጣይ ደግሞ ማሳየሽ ስለሚቀንስ ነው። ኖርማል ፍሪጅ ስለሆነ አሁን ኛው 48500 ብር የሚሸጥ ቦስ ፍሪጅ ነው። ተመሳይ ፊቸር ነው ያለው። ተመሳይ አይነት እንትን ስላላቸው ብዙ ጊዜ ኖርማል ሲስተም ሊትሩ ስንት ነው? የዚህ ነው፣ የዚህ ሊትር እኩል ነው ከዚህ ጋር 320 ሚል ማለት ነው። 350 ሞዴል ነው የሚመጣው 300 ሊትር ማለት ነው። የሁለቱ ምን ያህል ምግብና መጠጥ ሳያበላሽ አቆያል? መብራት ሲጠፋ ይሄኛው እንደምታየው 12 ሰዓት ፊልድ፣ መብራት ፊልድ ካረገ ከጠፋ 12 ሰዓት ፍሮዝ ሆኖ ይቆያል ማለት ነው። የዚህኛውስ? ይሄኛው ደግሞ እንደ ቅድም እንዳሳየው 72 ሰዓት ድረስ መቆየት ይችላል ቦስ። እሺ፣ ሌላስ ምን ያው ፍሪጅ አለ? እሺ፣ በቀጣይ ደግሞ ማሳየሽ እነዚህ ጋር አሉ። እነዚህ ፍሪጆች ድምጻቸው አይረብሽም፣ ቶሎ መፈጣን ናቸው ሲያቀዘቅዙ። ፎከስ ይባላል። አስር ዓመት ዋስትና ነው ያለው የፍሪጅ ዋስትና እና ይህም ቆንጆ ሳይዝ ነው ያለው የዚህ ፍሪጅ ዋጋ

ውበት አንጻር በጣም ነው የሚያምረው። ቆንጆ ሳይዝ ነው። አሁን የዚህ ከፍ ያለ ነው ይሄ። በደምብ አዎ፣ ሳይዙም ከፍ ያለ ነው። ከፍ ያለ ሳይዝ ነው። ስንት ሊትር ነው ማለት ነው? የዚህ ሊትር 300

63 ብር ለሆቴል ስራ ለቤትም ትልልቅ ቤቶችን ሆኑ ቤቶች በጣም ተመራጭ ሳይዙ ከፍ ያለ ነው ብለኸኛል እንደምናየውም ደሞ ተለቅ ያለ ነው ሊትሩ ስንት ነው የዚህ ሊትር አራት መቶ ዘጠና ፋን ሲስተም አለው ፋን ሲስተም ካለው ያው ባለሁለት በር ይሆናል በዚህ ሳይዝ የሚሰሩት ባለሁለት በር ሆኖ ነው በዚህ በኖርማሎቹ ሳይዝ ነው ያለው ዋጋው ስንት ነው የዚህ ፍሪጅ ዋጋ ሌሎቹ ተመሳሳይ ናቸው። ያየናቸው ተመሳሳይ ናቸው፣ አንድ አይነት ቸር ያላቸው በጣም አሪፍ ሲሆን፣ ለእቃዎቻችን ምን ያህል ጋራንቲ ትሰጣላችሁ? ለእቃዎቻችን ያው ጀስት ፍሪጆች ከአምስት አመት እስከ አስራ አምስት አመት ድረስ ዋስትና አላቸው። ያው ምንም ኬዝ ቢፈጠር በፋብሪካው ላይ ሲሰራ በሚመጣ ችግሮችን ዋስትና አላቸው ማለት ነው። ለቴሌቪዥኖች ደግሞ ከሁለት ዓመት እስከ ሶስት ዓመት ድረስ ዋስትና ጊዜ አላቸው። ከሁለት እስከ ሶስት ዓመት ድረስ አላቸው ማለት ነው። በጣም አሪፍ ነው። ቅናሽ የምታደርጉበት ዲስካውንት የምታደርጉባቸው አጋጣሚዎች ካሉ? በብዛት አሉ። ምሳሌ ቲቪ፣ ፍሪጅ፣ ወሽድ ማሽን አንድ ላይ ለሚወስዱ ሰው ከኛ አንዳንዱ ላይ ኦልሞስት ወደ ሁለት ፐርሰንት አካባቢ ዲስካውንት እናደርጋለን። ብዙ ትልልቅ እቃዎች ስለሆነ ሁለት ፐርሰንት በዚህ ብዙ ብር ያወጣል። ብዛት ቀለም ሚወስዱ ዲስካውንት ታደርጋላችሁ። በጣም አሪፍ ነው። እንግዲህ ሰለሞን እንደምታውቀው እኔ ዛሬ የመጣሁት ቲቪ እና ፍሪጅን በዋነኝነት ለማየት ስለሆነ ከዛ በተጨማሪ ግን ሌሎች ኤሌክትሮኒክስ እቃዎችን ትይዛላችሁ እና ምን ምንድነው የምትይዙት? ማንኛውም አሁን ለምሳሌ እንደምታየው ዚጋ ወሽንግ ማሽኖች አሉ፣ ኦቭኖችን እንይዛለን፣ የወጥ ቤት እቃዎች፣ ስፒከሮች ሁሉንም እንይዛለን። እነዚህን እቃዎች ጀስት ዚጋ ያሉት በሙሉ ለማሳየት አልቻለም። ያው በሙሉ እቃዎችን ለማየት ከፈለጉ የራሳችን ሶሻል ሚዲያ ላይ አለን። ዩቲዩብ፣ ቴሌግራም አካውንቶች አሉ። አምነን ኤሌክትሮኒክስ ብሎ ሰርች ብታደርጉ ማህበራዊ ገጽ ላይ ያገኘዋቸዋል። በጣም አሪፍ። በተጨማሪ ደግሞ ተመልካቾቻችን መግዛት ቢፈልጉ በምን አድራሻ ነው የሚያገኘዋቸው? አድራሻችን መገናኛ ስሬ ኤም ሲቲ ሞል ነው፣ ግራውንድ ቢሮ ቁጥር አራት ብሎ ቢመጣ አምነን ኤሌክትሮኒክስ ያው ይገኛሉ እዛው። በጣም ለነበረን ቆይታ አመሰግናለሁ። እኔማ አመሰግናለሁ። ተመልካቾች በአምነን ኤሌክትሮኒክስ የነበረኝ ቆይታ ይህንን ይመስል ነበረ። ቲቪ እና ፍሪጅ መግዛት ለምትፈልጉ ተመልካቾች ጥሩ መረጃ አድርሻችኋለሁ ብዬ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳትረሱ፣ በደህና ቆዩ።